እንዴት ናችሁ? ሰላም ናችሁ ወይ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ናችሁ? ዛሬ ሰርፕራይዝ ተደረኩ። ያላሰብኩት ሰርፕራይዝ ነው የተደረኩት። ሰርፕራይዝ ያደረገች ደግሞ ፎዚናት፣ በጣም አመሰግናለሁ እህቴ። ያው እኔ ብዙ መናገር አልወድም፣ አላቅበትም፣ አልችልበትም ሲጀመር ማለት ነው እና ራሴን ነው እና እንጀራ በጥብስ እዚህ ደማም ያላችሁ ደማም ላይ የሀበሻ ምግብ ቤት ተከፍቷል እየተባለ ነው። እሷ ሰምታ ነው የት እንደሆነ አላውቅም፣ ግን በልተን ደግሞ አሳያቸዋለሁ። እስኪ ማሻላ ተበረከላ እንደምታዩት ነው። ጥብሱ ማለት ነው ቀላ ያለ ጥብስ ነው። በነገራችሁ ላይ ሁለት አይነት ጥብስ ነው ያለው። ቀላ ያለ በርበሬ ትንሽ ይጨመርበትና ቀላ ያለ ጥብስ ሁለት ነው ያዘዘችው። ሚጥሚጣ እና ጤፍ እንጀራ በጣም ነው ቆንጆ ነው። ሀቂቃ ወላ እየበላ ሁኜ ነው በጣም ነው የወደድኩትኝ። አንዱ ለእኔ አንዱ ለእሷ ነው። በዚህ በቀስቲር ሰሀን ነው ነው የመጣው እና እንደገና ሰሀን ላይ ገለበጥ ነው እና እየበላን ነው። ቆንጆ ነው። ስጋው ራሱ ጣዕሙ በጣም ቆንጆ ነው። እንጀራው ለራሱ በጣም ምርጥዬ ነው እላችኋለሁኝ። እንትኑ ትንሽ ስጋ ደግሞ አነስ ይለዋል እንጂ በጣም ምርጥ ነው። ደማም ላይ ነው የተከፈተው የሀበሻ ምግብ ቤት ማለት ነው። ያው ብዙ ጊዜ ምቀነው ለምን ነበረ እንትን ነበረ ምቀናው፣ ብዙ ጊዜ ጅዳ፣ ሪያድ ምናምን እንደዚህ ቦታ ላይ በጣም ነበረ ምቀናው። ምክንያቱም ሁል ጊዜ ሀበሻ የሆነ ነገር ያገኛሉ ና በዛ ቀና ነበረ። አሁን ላይ ግን አንቀናም። ጀዳዎች፣ አንቀናም ሪያዶች አንቀናባችሁን። ደማም ላይ መጥቶ ዘጭ ብሏል ማለት ነው። የሀበሻ ምግብ መጥቶ ዘጭ። ደማም እና ኩበር ሁለት ቦታ ላይ ነው ያለው እና ስለዚህ አነቀናም። በጣም ጓደኝ በጣም አመሰግናለሁ። ሰፕራይዙን እውነት አላሰብኩም ጭራሽ ያላሰባችሁ ትንር ዚህ ቃላ ወፍቃችሁ እውነት አንዳንዴ ሳታስቡት እንደዚህ የሆነ ነገር ሲሆን በጣም ደስ ይላል። እንደው ጣፍቷችሁ ነው የምትበሉት ስላላሰብኩትኝ የምር በጣም ነው ደስ ያለኝ። ከምላችሁ በላይ ማለት ነው እላቸዋለሁ። ሙሲ ምናምን አዘዘች ለእሷ ነው ታዲያ፣ ለእኔ አይደለም። እዚህ ጋር በልቼ ጨርሼ ነው የንጽጽር እንትን እያዳመጥኩ ነው። የንጽጽር አውዶ እያዳመጥኩ ነው እና እላቸዋለሁኝ በጣም ነው ደስ ያለኝ። አላሰብኩትም ነበረ። ምን ብቻ ስላላሰብኩት ብቻ ደስ ደስ ነው ያለኝ እላቸዋለሁኝ። ማዘዝ የምትፈልጉ እንግዲህ መብላት የምትፈልጉ እንግዲህ ደማም ሁለት ቦታ ላይ ተከፍቷል። እስከ ዛሬ ምንም ነገር የለም ነበር የሀበሻ የሆነ ነገር እንትን ላይ ማነው ደማም ላይ ይናፍቃችኋል፣ አታገኙም። አሁን ላይ ግን ማሻላ ተበረቀላ ሁለት ቦታ ተከፈተ። አሁን እስተሰማውት ድረስ ማለት ነው የኮበሩን እንኳን አላየሁትኝም። እስቲ በቅርብ አዝዤ በራሴ ማለት ነው። እንሻላ ይቼ እነግራችኋለሁ ጣዕሙ እንዴት ነው ምናምን የሚለውን ነገር አሳውቃችኋለሁ ማለት ነው። ጣሙ እንዴት ነው የሚለውን አሳውቃችኋለሁ ማለት ነው። ውዶች ማሮቼ እላችኋለሁ። በጣም ነው ደስ ብሎኛል። ብቻ እኔ በነገራችን ላይ በጣም ተምወዶ ሀበሻ ምግብ ምንድን ነው ካላችሁኝ ሞቴ ሞቴ ሞቼ የምወደው የሀበሻ ምግብ እንትን ነው ጥብስና ጥብስ እና ሸክላ ጥብስ እና ሽሮ የሀበሻ ምግብ እነዚህ ሶስት ነገራቶች ለኔ ሞዴ ናቸው። በላይ በጣም ነው የምወዳቸው እነዚህ ነገራቶች። አላህ አለማው ለቀይ ወጥ ምናምን ምንም ጉዳይ አይደለም። ቀይ ወጥ ያን ያክል እንትን ጨጓራዬን አሁን አሁን በአሁን በቅርብ ጊዜ ጨጓራይን በጣም ያመኛል። በፊት እንኳን እንትን አይደለም ግን አሁን ላይ ያመኛል ጨጓራ። ለምን እንደሆነ አላቅም። ያቃጥለኛል በርበሬ የሆነ ነገር ስበላ ምናምን በጣም ያመኛል። እኔ ብቻ ነው ወይስ ደግሞ እናንተንም? በፊት እኔ ያን ያክል እንትን የለኝም፣ ለቀዩት ያን ያክል ብዙ ፍቅሩም የለኝም ለቀዩት፣ ስጋ ለዶሮ ወጥ ምናምን እንደዚህ ብዙ ያን ያክል ፍቅሩ የለኝም። ለሽሮ ነው ፍቅር ያለ ለሽሮ እና ለጥብስ እና ለሸክላ ጥብስ እንደዚህ በጣም ነው የምወደው ማለት ነው እና ግን ቀይ ወጥም ያን ያክል አልነበርኩም፣ ግን አሁን ያመኛ ጨኮራ የለም እንዲሆን አላህ አለም እላችኋለሁ። ወዶች ማሮች፣ ብቻ ዛሬ ደስ ብሎኛል። ኩበል ላይ ያለውን ደግሞ እሲ ቀምሼ ነግራቸዋለሁ። ደማም ላይ ያለውን ስለ ቀመስኩት በጣም ተመችቶኛል። ለበለጠ ደግሞ ቦታው ድረስ ሄጄ እንሻላ በቅርብ ሄዳለው ብያለሁኝ በቅርብ ሄጄ የምትፈልጉ ካላችሁ ምናምን እዛው ቁጥሩን አስቀምጥላችኋለሁኝ ማለት ነው። እንሻላ ደግሞ በቅርብ ሄድ አለው ብዬ ተስፋ አደርጋለሁ። ምክንያቱም በቃ ለራሳችሁ ያልሆነ ነገር ለራስ ያልሆነ ቀሚስ ይበጣጠስ፣ ለዛሬ ያልሆነ ቀሚስ ይበጣጠስ እንደሚባለው ሁሉ ለእኔ ያልሆነ ቀሚስ ይበጣጠስ ብላችሁ በራሳቸው ላይ ወስኑ ማለት ነው። ለራሳችሁ የሚያስፈልጋችሁን ብሉ የምሰሩት የሚያስፈልጋችሁን ነገር ለማድረግ ነው። ብዙ ጊዜ እኛ ኢትዮጵያኖች ወላሂ ከራሴ ጀምሮ ለራሴ እሳሳለሁ። በቃ ለራሴ የማውጣው ነገር ያመኛል፣ ግን ለሌላ ለሌላ የሚሆነው ነገር ግን ምንም እንትን አይለኝም፣ ቦታ አይሰጠኝም። እና ስለዚህ ለራሳችን እንትን አይበለን፣ ለራሳችን አይመመን፣ አይቁረጠን፣ አይፍለጠን። ወላሂ ነው የምላቸው፣ አይቁረጠን፣ አይፍለጠን ለራሳችን ማለት ነው። ለራሳችን የምናወጣው ነገር ለራሳችን ነው። በቃ ለማንም እንበተነ የለ ለማንም እንሰጠ የለ። ስለዚህ ለራሳችሁ ተጠቀሙ። በተለይ እረፍት ምናምን ስትሆኑ እንደዚህ፣ በተለይ ውጭ ላይ የምትሰሩ እህቶች እረፍት ላይ ስትሆኑ ምናምን የሚያስፈልጋችሁን ተጠቀሙ፣ ብሉ። ለማን ነው የምፈጉት? ለማን ነው የምሰሩት? ብዙ ጊዜ አናድርገውም ይሄንን ነገር ከራሴ ጀምሮ ማለት ነው። አሁን ላይ ግን አደርጋለሁ። ለራሴ የሚገባኝን ነገር የምፈልገውን ነገር አደርጋለሁ። እንደ በፊቱ አይደለሁም። በራሴ ላይ በፊት በጣም እሰስታለሁ። ለራሴ ከማደርግ ይልቅ ለሰዎች ባደርግ በቃ እርካታ ነው። በእርግጥ እኮ ደስ ይላል፣ ግን መጀመሪያ ነፍስን አስቀድሞ ራስን አስቀድሞ ነው ከዛ ሌሎች ማስከተል የሚቻለው። እኛ ደግሞ ራሳችን እንገለን ነው ለሰዎች የምንሆነው። መጀመሪያ ለሰዎችም ለመሆን ራሳችን መኖር ይጠበቅብናል እና ስለዚህ ለራሳችን እንሆን ለራሳችን እናድርግ ማለት ነው እላችኋለሁ። አለኩል ህሊን እኔ እንጃ እኔ እንግዲህ ይጥቀማችሁ አይጥቀማችሁ አላቅም፣ ብቻ ግን ስሙት ምክሩን ማለት ነው እና ለራሳችሁ ቅድሚያ። ለምሳሌ አንድ ሁለት ካላችሁ አንዱን ለሰው ሰጣችሁ፣ አንዱን ለራሳችሁ ማስቀረታችሁን መርሳት የለባችሁም። እንደዚህ አደርጉ። ሀጃዎች አያልቁም በቃ ችግሮች አያልፉም። ነገ ስትሉ ዛሬ ስትሉ ቆይ ነገ ለራሴ እንደዚህ አድርጋለሁ ቆይ ለራሴ እንደዚህ ነገ ሆናለሁ ምናምን ስትሉ በቃ ያንን ነገር ሳትጠቀምኩትም ህይወት እላሽ ትላችኋለ ማለት ነው። ስለዚህ ለራሳችሁ መስጠት ያለባችሁን ክብር ስጡል፣ ለራሳችሁ መመገብ ያለባችሁን ነገር ተመገቡ፣ ለራሳችሁ መልበስ ያለባችሁን ነገር ልበሱ። ያ ማለት ግን ተልክ ያለፈ አይሁን ማለት ተልክ አለፈ አይሁም። ማለት አሁን ለምሳሌ እኔ የምፈልገው ነገር ሆኖ ግን ውድ ነገር ከሆነ ቀነስ ያለውን ነገር መጠቀም እችላለሁ። ግዴታ አይደለም ውድ ነገር መጠቀም፣ ለራሴ ሲባል ማለት ነው። ለሁሉም ነገር ገደባለ። እንደ አቅሜ እንደ ቤቴ ነው መኖር ያለብኝ። ሌላ ቦታ ጮማ ከተበላ፣ እኔ ሽሮዬን አዝዤ በሽሮዬ ዘና ላለው አለቀ። እንደዚህ ነው ህይወት ማለት ነው እንጂ ራሴን ከማልችለው በላይ አነጻጸሪ ከማልችለው በላይ ማድረግ አይደለም፣ እንደዛ አይደለም። በልካችሁ መኖርን ነው እንጂ ለራሳችሁ አተሳስቱ ስላችሁ፣ በልካችሁ የሚያስፈልጋችሁን ነገር ደግሞ እየሰራችሁ አረብ ሀገር ላይ ወላሂ እና በቀላሉ በቀላሉ የሆነ የሆነ ነገር ለራሳችሁ የሚያስፈልጋችሁን ነገር ማድረግ ስለምችሉ አድርጉ ላችኋለሁ። ሰልባጅ አትሰብስቡ፣ ሰልባጅ አይጠቅምም። ወርቅ ግዙ፣ ቅርስ ነው። ብሉ፣ ለራሳችሁ ጤና ነው እናቴ ትላለች። ሲያመኝ ግዴታ ተቆጥታ ታስበላኛለች። ለምን ትላት፣ በሽታው ምግቡ በሽታው ላይ ያርፋል ትላለች እና እላቸዋለሁ። ለማንኛውም ላይክ፣ ሼር፣ ሳብስክራይብ አድርጉ። ባይ ባይ እላቸዋለሁኝ።